ግማሾቹን የትራስ ጨርቅ አርጎ አሉ፣ ግማሾቹ ደግሞ ቲሸርት አርጎ አሉ። ማታ ማታ ስራችሁ ሲጨርሱ አሉ ሲጨርሱ በቃ ምን ልበላቸው? ይሄ እንደዛ ቃሉ እንኳን አላወጣም እና እና እኔ ደግሞ በሆዴ የት አባሽ አውቀሽ ነው? አልኳት። የት አባሽ አውቀሽ ነው? እንኳን በቪዲዮ ነው የምትከታተይ። እሱ ግን አንቺ ጥቁሩ ቤት ጠቁኝ በሱማ ትምጪብኛል። አለችኝም። ገደል ግን ስለ ምግባር ምንድን ነው? ስለ ምግባር ሰው አለ እ ስለ ምግባር ነው የሚባል ሰው አለ። ስለ ምግባር ነው ያል። ሂጅበት አለ። ቆይ ልሂድበት። ቆይ ተረጋግ ውልሽ እሳን ያልገባሽም እንዴ? እንደው ምን ይሻልኛል? ያአሁን ሊገባ ነው። ሂበት ይሁላችሁ። የሆና የበሰበሱ አሮጊቶች አሉ አሉ አሉ ነው አሉ ነው አሮጊቶች ናቸው። ከሀምሳ በላይ ከስልሳ በላይ ናቸው እድሜያችሁ እንትናችሁ ራሱ ቆሟል። አሉ በዚህ ደግሞ በንግግሬ ይቅርታ እና ትሽቅታ ሰርቶ በትራስ አሰርቶ በቃ ማታ ስራ ስጨርሱ አልጋ ላይ ወጥቶ በቃ ምን ልበልሽ እንግዲህ

እድሜ ለመዳም ስራዬን እየሰራው ከጓደኞች ጋር ገብቼ የተሰማኝ መናገር መብት አለኝ ለነዛ ሰፈር ነው እና እና ማታ ማታ ተይ በቃ የሚያሳልፉ ነገር አሉ። በቃ እንትናችሁ ምን ብሎ ምን ብሎ ጨምር ያሳዝናል። እንትናችሁ ብዝበስ ብሎ ጭምቅ እስከምል ድረስ አሉ። ሰኒ በአንቺ አርጌ ናውራሽ። እኔ ደግሞ በአንቺ ምን እንደምልሽ ታውቃለሽ? ሰኒዬ አንቺ ጀግና፣ ሂጅበት ሂጅበት፣ አንቺ እኮ ትችያለሽ። ትንሽ ከዛ ምስጢራችሁ ደግሞ እርስ በርስ ደግሞ በግሩፕ አስሮ ነው አሉ። እርስ በርሳችሁ ደግሞ ተጋጩ አሉ ተጋጩ አሉ። ስጋጩ እኮ ነው ስጋጩ እኮ ነው፣ ምስጢራችሁ ይወጣል። በዱላ ነው ወዚ፣ እንዴት አንቺ እንደዚህ አድርገሻል፣ አንቺ እንደዚህ አድርገሻል። ምስጢርሽን ይዘቀስ ደግሞ እኮ ቮይስ አላችሁ እኮ ምድረ፣ ውይ እኔ ማሁን ከነሱ ጋር ነኝ የመዳምቅ የሚባል አይ ይድ ለብዬ ዘጋውሽ ልሻለሁ ከዛ ትናንትና ማታ ስባከሱ ስባከሱ፣ እኔ ደግሞ በርቱ አልኳችሁ። በቃ ተደባደቡ የት አባታችሁ። አዎ ፋንታችሁን ጨምቃችሁ ጨምቃችሁ። አሁን መጨረሻ ላይ መጣለት ከስሮኜ ማለት ነው። ሂጅበት፣ በርቺ በርቺ እላታለሁ። እሺ እኔ ወደ እሺ እኔ ማለት ነው። አዎ ሂጅበት። አዎ አንቺን በዛ እንደዚህ እንደዚህ እያልሽ የሰው ህይወቱን ትበጠብጫለሽ። ይሄ ታባሽ ታውቃለሽ ብዬ ጽፌላ፣ ሲወጣ ደግሞ ወረደችብት። አንቺ የታውቂኛለሽ እንደዚህ ምት፣ አንቺ ያ አንቺ ሰናይን የት ነው የምታቅሽ አንቺ? ቦርኮ ምናምን ጫማ የእናትሽን ጎጆ አትቀይርም። ይሄ እየሰደቡኝ ነበረ፣ እኔን እየሰደቡኝ ነበረ። እኔ ኮመንት ስጽፍላት ሰደበችኝ፣ አንዷ ማለት ነው፣ አንዳት አንዳለች ከእኔ ጋር ከድሮም ጀምሮ እንትን አትልኝ። እኔ የማንም ጠላቸው የለኝም። የሆነ ክፉ ነገር አንቺ የምታደርግ ነገር የሚሳደቡ የራሳቸው ጉዳይ። ውጭ የሚነባት ወሬ አይደለም እኮ ጉሩብ አስሮ እርስ በርስ ደግሞ ተጣሉ። ጉሩም አስሮ ምን መሰለሽ፣ የሆነ ነገር ገዝቶ ነገርኳቸው። መደጋገም ሳይሆን ከዛ አንዷ እህቷ እኔ ሁለተኛ ከነ እንደዚህ ነገር አላደርግም ምናምን ብላ እያለቀሰች ነበረ። ይሄ እኮ ግሩባ እንሰራ ነው የምገባው ወይም ነው ማለት ይህ እርሰበርስ ስተባከሱ ቆንጆ

በጣም የሚያምረው የኔ እናቴ ድምጽ ምራል። ያየሽው ወንድ ዩቱብ ላይ አይተሽ እንዳታፍቅሪ። ምድረስ ሾካ ሩዝሽን ቀቂ። የመጣሽን አላመሽም ያለው። ዩቱብ ላይ ካሜራ እኮ ነው ያጠባ። እነሱ ሁላችሁም ማለት ነው ፊኒዝ ብቻ ናቸው ፍሊተር ነው የታባሽ ነው የምታይ ነው የታባሽ እውቀሽ ነው በቪዲዮ አይተሽ እኔ ልሞት የታባሽ፣ ድብን በይ እናትሽን በደምብ አንከበክቢ። ለሰው ብለሽ አምሳ ዶላር አዋት ተሸምገች። ከተረፈሽ ደግሞ እኔ አካውንቴን ልክልሻለሁ። በቃ የአረብ አገር ተብዬ ምድረስ እኔም ጋር ስ እኔ እንዳትሰደቢኝ አንቺን አላልሽም እኮ፣ እናንተን አላላችሁም፣ ለአንዳንድ ሰዎች ነው ስብሎ ያዩ ወደ የታባሽ ነው ምታቂ የታባሽ እስቲ መልሽልኝ። ውልሽ እኔ ማለት ነው እኔ የዛሬ አመት ልደት ነው። አሁን ሀያ አንድ አመት ነው። በቃ የዛሬ ዓመት ሀያ ሶስተኛ ዓመት ነው ግን ልደት ነው። ልደት ምንድን ነው? አንቺ የምሰጠው የኔ ስጦታ ባለቀው ማስኬዳ ነው የሚገዛው። አንቺ አሁን ምን ገዛ ያለሽ? ራስሽን ራስሽን ስጭ።

እኔ ለአንቺም፣ በቃ እችንማ ካልሰማሽ፣ ስራውን ራሱ አሰርም በጠዋቱ ማለት ነው። ለሴትዮ ቡና አፍልቼ አንድ ስንቀው አረ፣ ከዛ የውልሽ እዚህ መጥቼ ለፈልፋለሁ፣ ለፈልፋለሁ፣ ያስወራኛል በቃ ይሄ ቡና እኮ። እኔ ጠዋት ጠዋት አለርጂ ነው የሚሆን፣ በቃ ጉልበት ይሰጠኛል። እንደው ሴትዮ ራሱ ስታኝ ማለት ነው። እችልን ምን አግኝታ ነው እንደዚህ የምትሰራኝ ትለኛል። በቃ አንድ ኮፊዬን ከጠጣሁ በቃ ተይ በቃ አይሸቃልት እያልኩ ማለት ነው እራሴ ፈታ እያደረኩ ማለት ነው። እና ጮማ የመሰለ ወሬ አመለጠሽ፣ ግን አሁን አልደግምሽ ከፈለግሽ እኔ በውስጥ ማለት ነው ሸቃሎች የኔማሮች ነገ እናንተ የጨዋ ጎበዞች፣ ኔ ምክር ስለምትሰሙ ደግሞ ወዳችኋለሁ። ትሽርት ምናምን ደግሞ እንዳታሰሩ፣ ለሰው አስቤዛ እንዳትገዙ፣ ለእናታችሁ ግዙ። የኔ መልእክት ነው። ቻው፣ ማሰላም ማሰላም ነ